ድጋሚ እንግዲህ ተመልሰናል። ይህ ሁለተኛው ዙር ሰለሜ ሰለሜ ተጀምሯል። የመጀመሪያውን ውድድራችንን እናንተ ዳኞቻችን፣ ተመልካቾቻችን በሰጣችሁት ቮት አወዳድረን ሸልመናል። አሁን ሁለተኛውን ዙራችንን ልንጀምር ነው። የሁለተኛውን ዙር ተወዳዳሪዎቻችን የሚገርሙ ናቸው። በጣም ብዙ ስራ ሰርተዋል። እነማን ናቸው? በደንብ እስቲ እንተዋውቃቸው። ኦፊሻል ስሜ ሀኒስዩ ይባላል። በቲክቶክ እና ኢንስታግራም ላይ ሶሻል ሚዲያ ላይ የምታወቀው አጼ ትዝታ 09 በመባል ነው የምታወቀው ማለት ነው። ኦፊሻል ስሜ ሊዲያ ደምስ ይባላል። ቲክታክ ላይ ሊዲያ ና ልዩ ነኝ ሊዲያና ሊዱ አይር ላቅ ነበር። ማቲያስ እባላለሁ። ያው በሶሻል ሚዲያ ስሜ ደግሞ ማቲሱ ደግሞ ይልሻለ እባላለሁ። እኔም በሶሻል ሚዲያ ጎሻ ጥልዱ እባላለሁ። ደስ ይባላሉ ብሩክ አዮብ የቲክቶክ ስሜ ብሩክ ቢኬ ይባላል። ኤክስ አዮብ እኔ አቤል ባይሉ እባላለሁ ያው በቲክቶክ ስሜ አቢ እሺ ደግሞ ሰሚራ ሁሴን እባላለሁ በቲክቶክ ስሜ ሰሙቲና። ፔሎ የመጀመሪያው ዙር በጣም አሪፍ ነበረ። ቆንጆ ነው። ከሙሉ የተዘጋጃችሁበት ነገር እንዳለ ያስታውቃል። ትንሽ የሙዚቃ መደጋገሟ ነበረ ለጆራችን አሰልቺ የሆነብን። አሁን ግን በራሳችን ሙዚቃ መርጠን መጥተናል። የመጀመሪያው ዙር በጣም አሪፍ ነበር። እኔ በጣም ነበር ያው ስለቀረው ቅር ቅር ብሎኝ ነበረ። አሁን ግን ያው መተናል በአዲስ ሁኔታ በአዲስ መልክ እኔና መስ አሪፍ ስራ ይዘን መተናል። አዲስ ነገር ነው የሚሆነው። ያው መጀመሪያ አይነገርም። ሰስፔንስ ሰስፔንስ። አሪፍ ነበር። ያው እዚህ ስላልነበርን ሀገር ውስጥ ስላልነበር ነው ያልተሄደው። አሁን ስለተመለሰን ያው እንግዲህ ልንቀውጠው መተናል። አንድ ላይ ነበር ነው እንግዲህ፣ ከዚህ በኋላ ይታያ። ሁለተኛው ግን የመጀመሪያው ቤስት ወዝ ናይስ በጣም አሪፍ ነበር። እኔ ወድጄዋለሁ። እሺ፣ እኔም በመጀመሪያው ዙር አሪፍ ለእኛም የሚጠቅመን ነገር አይቻለሁ እና ከዛ ዙር አሪፍ ነገር ነበር። ዋው! እጅግ በጣም አንደኛ የሚያምር በፍቅር የተሰራ በጣም ብዙ ብዙ መናገር ይቻላል። ለእኔ የሚገርም ነው የመጀመሪያው ዙር

በአሪፍ ሁኔታ ነው ያገኘ ነው። አሪፍ አቀባበል ነበራቸው። እኔ ተመችቶኛል። በአሪፍ ሁኔታ እንጨርሳለን ብዬ ከእግዚአብሔር ጋር ተስፋ አደርጋለሁ። በጣም አሜዚንግ የሆነ ነገር ነው ያገኘ ነው። እጅግ በጣም አሪፍ ነው። ከእግዚአብሔር ጋር ደግሞ አሪፍ ቆይታ ይኖረናል ብዬ አስባለሁ። ኢትዮጵያ ላይ ኦልሬዲ ያልተለመደ ነገር ነው እንደ ቲቪ ሾው ዳንስ እራሱን ችሎ ሲቀርብ ለመጀመሪያ ጊዜ ስለሆነ አባይ ቲቪን ላመሰግነው ወዳለው። ምክንያቱም እኛ ዳንሰኞች እንደዚህ አይነት እድሎችን በጣም እንፈልግ ነበረ። ይህንን እድል ደግሞ ስላመቻቸልን ከልብ እናመሰግናለን። እኔና ዳንሰኞች አንድ ለሊዲያና ሊዱ ሰለሜ ሰለሜ በጣም ያው ከመጀመሪያው ዙር እንዳየ ነው። አሪፍ ቆንጆ ፕሮግራም ነው። ለእኛም ትልቅ እድል የሰጠን ፕሮግራም ሚዲዮ ላይ የሆነ ብዙ ተደራሽነት ስላለው ለመታወቅም ያው የስራ እድል ለማግኘትም አሪፍ ነገር። ሰለሜ ሰለሜ ውድድር በጣም አሪፍ ነው። ለዳንሰኛ አዲስ ነገር ይዞ መጥቷል ብዬ የማስበው ወጣ ብሎ ተቀላቅሎ መስራት የሚችልበትን ቻሌንጅ የሚያደርገውን ነገር አዲስ ነገር በአጭር ጊዜ ክሬት አድርጎ ያሳያል የሚለውን ነገር ትንሽ እሱን ይዞ መጥቷል። በጣም አሪፍ ነው። ሁለት ኮላብ ወርክ ለሁለት ሰው ብቻ ስለሚሆን ሌላ ውድድር ላይ ምናምን አስራ አንድ ወይ አስር ወይ አምስት ሆነን ነበር ምንገባው እና ይሄ በደንብ ራስን እንዲያሳይም እና በደንብ ቻሌንጅ እንዲያደርጓል ብዬ አስባለሁ። ሁለት ሆኖ መስራት ይመስለኛል ዩኒክ ነገር ነው። ለእኛ መጀመሪያ ነው። እስኪ እዛ አሪፍ ነገር ነው በጣም ብዙ ነገር ምክንያቱም እዛ ስናየው በጣም ላይክ እዚሁ ነገር ውስጥ ለመግባት በጣም ወቅት ነበረ። ዳንሰኞቹም ብቃታቸውን ለማሳየት ደፋ ቀና ሲሉ አይተንበታል። እኛም የወዛው አንድ አካል ለመሆን መተናል። እሺ ለዳንስ በጣም ጥሩ ነገር ይዞ የምታሉ ያስባለው፣ ያው በመጀመሪያ ዙርም አሪፍ ነገር ነበረ። ያው አሁንም ለእኛ አዲስ ቻንስ ሰጥቶናል እና በጣም አሪፍ ነው። ሰለሜ ሰለሜ ዳንስ ውድድር መጀመሪያም የነበረው ነገር ደስ ይላል ምናምን። እኛም ያው ራሳቸው ምናምን ከፍ የሚያደርግ ነገር አለው ፕሮሞት ለማድረግም ምናምን ያ ነገሩ ይጠቅመናል ብያስብ የእኛ ስራ ብዙ ቦታ ያስረግጠናል እና በየክፍለ ሀገሩ ስንሄድ እጅግ በጣም ተወዳጅ በየሰፈሩ ያሉ ኢነርጂ ያላቸው ጎበዝ ዳንሰኞች በጣም በጣም ተስፋቸውን ያለመለመ በእውነት ሁሉም መጥተው መወዳደር እንደሚፈልጉ የሚናገሩበት ሆኗል። ብዙ ገጠመኞች አሉ። አዳር ሰርተን ቀን የተዛባብንና ና የተጋጨንበት ትዝ ይለኛል። እየደነስን የተጋጨን የቤት ስራ አይደለም። እጅግ በጣም ብዙ ስራዎችን ሰርቻለሁ። ከብዙ አርቲስቶች ጋር የሚገራረሙ ስራዎችን ሰርቻለሁ። ከረንት የሰሯቸው ስራዎች ያው ከክሊፑ ስንጀምር የብስራ ሱራፊ ለረፊ ረፊ የአሬን ነጉ አለምድም ያሬነጉ ደሴ የዊሃ አደማማ የሄዋን ገብረወልድ ከብዙ ጥቂቶቹ እነዚህ ይመስላሉ። ቲክቶክ ላይም ደግሞ አሉ አዳዲስ ስራዎች፣ ስቴጆችም ደግሞ አሉ። ከሄዋን ጋር ስቴጆችን አብረን ሰርተናል። አሁን ደግሞ የሚመጣ ስቴጅ አለ። እሱን በውስጥ እንደክለን እንዲ ያለ ሙሉ ስብና ጉድ እኮ ነው። ጉድ ጉድ እኮ ነው። ያ የጂጂረኛ እኔ ደግሞ ያው ባላገሩ ቲቪ ላይ እስከ አራተኛ ዙር ባሪፍ ሁኔታ ተወዳድር ነበር፣ እና ብዙ ክሊፖችን ሰርተናል። ዛት መሲ እየታወቁ ሳይሆን ድሮ ላይ የቆዩ ክሊፖችን አልፎ አልፎ ሰርቻለሁ። ከዛ ውጭ መድረኮችን ከዲዲ ጋዛ ጋር ባህል ነክ ላይ ትንሽ ተንቀሳቀሻ የገባቸው ቀኔው የኢትዮጵያው ሚነት ሰንደቋንያ አንቱ ቆመው ለመስዋዕት አይቆ ከዚህ በፊት የሰራነው ስራ ነጻነት ሱልጣን ላይ ኮንሰርት ላይ የኢሬቻ ኮንሰርት ላይ ሰርቻለሁ። ሙዚቃ የተለያዩ ሙዚቃ ክሊፖች ዳር ሚላቴ ነው መኩሪያ ኋላተይ ብሩክ ጀን ተለያዩ ስራዎች አሉ። ግሩፖች፣ መድረኮች፣ በቃ እንደዚህ በዳንስ በኩል የሚመጡ ስራዎች፣ ክሊፖች ምናምን ይሳተፋለው። ለምሳሌ አሁን በታሪኩ ዲሽታጊና ክሊፕ ላይ ምናምን እንደሱ አይነት ስራዎች እንሰራለን። ከዚህ ቀደም እንደ ቲም ብዙ ስራዎች ሰርተናል። ለውድድሮች ላይ ተወዳድረናል። ኤግዚቢሽን ባዛር ላይ የተለያዩ የሚዲያ ዎች ላይ ተወዳድረናል። የተለያዩ ቪዲዮ ክሊፖች ሰርተናል። ባህላ ሊወጣው ወጣው የማህሌት ስራ ላይ ሰርተናል እንጂ ብዙ ያልወጡም የወጡም ስራዎች አሉ።

እሺ የመጀመሪያው በቅርቡ የሰራ ነው፣ የሮፍናን እስቴጅ አንድ ላይ ነበርን።

የመጀመሪያውን የኢትዮጵያ የዳንስ ፌስቲቫል ከውጭ መጥተው ሰርተውን ኮንቴምፖራሪ እና ባሌት ቀላቅለን አንድ ላይ በማድረግ የመጀመሪያውን የዳንስ ፌስቲቫል ሰርቻለሁ። ኮሪያ ኦፍኮርስ፣ ኮሪያ ላይ 2018 በውጮቹ እዛ ተወዳድረን ከአፍሪካ ምናምን አሸነፈን ሄደን ነበረ እዛ እና ያው ባለው ሶሻል ሚዲያ ምክንያት ነው ሁለተኛ ምናምን ልንወጣ የቻለው እንጂ እዛ አሸንፈን ነበረ። እንግዲህ ላይክ በቅርቡ ደግሞ ዱባይ በኢንተርቴነር ጉዳይ ላይክ እዛ ሰርተን ነበረ ላይክ ለረጅም ጊዜ ሰርቲፊኬት ይዘን የመጣነው እና ከ200 ወይ ከ300 በላይ ቪዲዮዎች ሰርተናል። ሙዚክ ክሊፕ ምናምን ሻ ፊልም ላይ ተሳትፈን ነበረ፣ አልወጣም። የሚያናድደው ግን ያው ካለ እንሰራለን በጣም አክቲንግ ምናምን ሌላ ይረስቦታል ያው የቀረውን ደግሞ በቪዲዮ በጣም ብዙ ስቴጆች ማለት ነው። ከመጠን በላይ በጣም ስቴጆች ላይ ብዙ ሰርተናል። ክሊፖች ላይ ብዙ ያው ታቁናላችሁ፣ ግን ለማስታወቂያ እራሳችን በትንሹ ይሄን ይመስላል ፍቅር ተሸልሜ ብነሳ ንግሜ

ኮንሰርቶችን፣ ብዙ ክሊፖችን ሰርተናል። ከኮንሰርቶች የዳዊት ጽጌ ኮንሰርት ሰርተን ነበረ። ክሊፕ ደግሞ ይሁን ጀማሪ አይደለም፣ ኮንሰርት የነፃነት ሱልጣንን ሰርተናል የሆነ ሰዓት። ክሊፕ ደግሞ የብሩክጃንን፣ ሮፍናንን፣ ያሬድና ጆት የሰሩትንም አንድ ላይ ሰርተናል። እሷም አለች መሰለኝ።

ከአጼ ጋር ስለደረሰኝ ደስ ብሎኛል። ምክንያቱም ሰርቶ የሚያሰራ ጓደኛ ስለሆነ ይሄ በጣም ደስ ብሎኛል። ከሊዲያና ሊዱ ጋር ስለደረሰኝ በጣም ደስ ብሎኛል። አይሆፕ ከእግዚአብሔር ጋር የሚገራርሙ እና ጥሩ ጥሩ ስራዎችን እንሰራለን ብዬ አስባለሁ። ከእሷ ጋር ስለሆነ ግን እጅግ በጣም ደስ ብሎኛል። ምክንያቱም ኮላባችን ከአዲስ አበባ ሀዋሳ ስለሆነ አሜዚንግ እኔ የሸገልነች እሷ ያዋሳልች። እሷ ጋር አሪፍ ነች፣ ጎበዝ ልጅ ነች። ገዴ የቻልነውን ለመስራት ውድድር ማድረግ እየሞከርን የቻልነውን ለመስራት ከሱ ጋር ስለደረሰኝ ደስተኛ እንሰራለን። ያው ውድድር እስከሆነ ድረስ የገባነው ለማሸነፍ ነው። ቆንጆ ቆንጆ ስራዎች ይዘን መጣጠን እናሸንፋለን ብለን እናስባለን። እኛም ሰርተናል እንግዲህ ለማሸነፍ ነው የመጣነው። ውድድር ነው። ማንም ለማንም አይተኛል። ደስታ በጣም ደስ ብለላል። አንድ ላይም ስለምንል ምናምን ለትሬኒንግ በደንብ ይመቸላል። ሲቀጥል ደግሞ በከለርም በደንብ እንመጣለን ጥሩ ቪድባክ ይኖረናል ብለን እናስባለን። እንግል እኔ አልፈለግኩም ነበር እኔ ሴት ዳንሰኛ አለሽ ነበረ ግን አሉንም አንጀ ስክሪን ተመችቶኛል በጣም እኔ አስከፍተኛ በመጀመሪያው ላለው አንተ እንትን ትላለህ አይቀልኝ ነበር። አይ በጣም ጸድም አልጠበቅንም ነበረ ላይ ግን በጣም አስበን ነበር የመጣነው ከመጀመሪያ ያስ ከዛ ጀምሮ እያሰብን ነበር። በጸሎት ነው መሰለኝ ተሳክቶልናል። ያስር ኦኬ ከእሱ ጋር ስለደረሰኝ ደስ ብሎኛል። ያው እንታወቅ ስለነበር ያው ብዙም ተገናኝተን ትሬኒንግ ለማድረግም ለመስራትም ያው ስለምንታወቅ ስለምንግባባ አይከብዳንም ብዬ አስባለሁ። ያው እኔ ደስ ብሎኛል፣ አውቃታለሁ ምናምን። ደስ ይባለ ነበር ትንሽ ታስቸግራለች። አይ አላስቸግርም። እኔ ደስ ብሎኛል ብቻ ከእሷ ጋር ስለገጠመኝ። በቃ ምግብ መብላት ያስደስተኛል ከዳንስ ውጭ ብዙ ጊዜ ከፍሬንዶች ጋር ሀንጋውት ማድረግ ያስደስተኛል እና ከከተማ ምናም መውጣት ያስደስተኛል። የዘፈን የዘፈን ምንም በቃ ከጓደኞቼ ጋር ጊዜ ማሳለፍ። አዎ፣ እኔም ደስታ እና በጣም ፊልም ወዳለሁ። ፊልም ያዝናናኛል ማየት ዘፈን መስማት። ምን ድምጽ ነው ግን? አለ ይባላል ሲባል ሄዳለች

ቲክቶክ መስራት ከዳንስ ውጭ በስኬት ነው። እስኬት ያዝናናኛል። ደስ ያለሽን አሳይ ከደስ ያለሽን አንቺ ውስጥሽ ያለውን ነገር አሳይ።

አባይ ቲቪ ኤስ ኤም ኤስ መስመር 9355 ላይ ኤሲቲ ሁለቱን ቦት በማድረግ ፍቅራችሁን ያሳዩ። እናመሰግናለን። እንግዲህ ኤሴ ዜሮ ስት እያላችሁ ሶላና ሴፍ እና ኤርሜላ እንደ ሚካኤልም ፍቅራችሁን እያሳያችሁ ቦታ አድርጉ። በአባይ ቲቪ በኤስ ኤም ኤስ መስመር 9355 ላይ ቦት እያደረጋችሁ ፍቅራችሁን ያሳዩን። በ9355 ላይ በአባይ ቲቪ ኤስ ኤም ኤስ መስመር ላይ ኤስ ኤስ ዜሮ ዋን ሊዲያና ሊዲንና አጼ ዝታን ኤስኤስ ዜሮ አንድን በማስቀደም ቮት እያደረጋችሁን ፍቅራችሁን ድጋፋችሁን አሳዩን ስንል በትህትናና በአክብሮት እንጠይቃችኋለን። ወድ የሐዋሳና የአዲስ አበባ ልጆች በአባይ ቲቪ ኤስኤምስ መስመር 9355 ላይ ኤስኤስን በማስቀደም 04 ብላችሁ ቦት አድርጉ። ኤስኤስ 05 ሰሚራና አቢ ቮት እያደረጋችሁ ፍቅራችሁን አሳዩ። በአባይ ቲቪ ኤስኤምስ መስመር ላይ 9355ን እያስገባችሁ ኤስ ኤስ ዜሮ አምስት በማለት ቮት ያድርጉን ጋይስ ፍቅራችሁ አይለያል የምታሸንፉ ይመስላችኋል እናሸንፋለን እናሸንፋለን እናሸንፋለን እናሸንፋለን ለዛሬ አምስት ተወዳዳሪዎችን ወደ እናንተ ይዘን ቀርበናል። እነዚህ ተወዳዳሪዎች እነማን ናቸው፣ ምን ይሰሩ፣ ምን ያስደስታቸዋል የሚለውን ወደ እናንተ ቀንጨብ አድርገን አሳይተናል። ሳምንት አምስት ተወዳዳሪዎችን ይዘን ወደ እናንተ ከተፍ እንላለን። እናንተ ተመልካቾቻችን፣ ዳኞቻችን ባላችሁበት ቮት በማድረግ ከጎን መሆን ይጠበቅባቸዋል። ይህ ሰለሜ ሰለሜ የዳንስ ውድድር ነው። ኔዳን የአፍሪካ ነኝ። ፕሮግራሙ ሰለሜ ነው። ሳምንት እስክንገናኝ ድረስ መልካም ሳምንት ይሁንላችሁ።